ከህይወታችሁ ይወጣል ማለት ነው። ከብሩኬ ህይወት ሃይሚን ይወጣል። ጀስት ቢ ሹር ገባሽ አይደለ? እርግጠኛ ከዳንኤል ጋር ምን ምን ሊኖረኝ ይችላል። ምናልባት ካለን ወደፊት እንግዲህ ሊኖረን ይችላል። ማን ያውቃል እንግዲህ። ፈጣን ሰምታችኋል አይደለም ሀይሚን ምን እንደምትለው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 ብዙዎቻችሁ አሁን ገብቼ ነበረ በግሩፕ እንትን ቶክቶክ ላይ ማለት ነው ምንድነው ስለ እነሱ እንቶ ብላችሁ የጨፈራችሁ ምናምን አይቻችኋለሁ። ግን አዎ ያስፈልጋል። የሆናስ ነገራችሁ ደስ ነው አላችሁኝና ዘፈን ከፍታችሁ ስለ እነሱ እንቶ እነሱ እኛ ንቆናል እኛም እነሱ ንቀን ዝም እንበለው ብላችሁ ነገሮችን ትታችኋልና፣ በዚህ አጋጣሚ ሳላደንቃቸው አላልፍም። እውነቴን ነው ምላችሁ፣ ክርስቶስን በጣም ነው አድነኳችሁ። በቃ ማለት ማትከበሩ ቦታ ስትገኙ ደስ አይልም። እና ሃይሚና ብሩኬ እኛ ሳና እነሱ ለእኛ ክብር ስለሌላችሁ ነው እኛ እንቆ ስንጮ ምን በቃ የኛ አላማ ይሻላል ብሎ የቀጠሉ ማለት ነው። በእርግጥ አዎ የእኛ ሳይሰሙ የራሳችሁ ሰምተው ቀጥሏል። ያናድደኛ ያለው ይሄ ናታን ነው። ከፍጹሜ ጋዝ ፍጹሜን እየጠራ እንደዚህ አሁን ይከፍትበታል እና ፍጹሜ እንጃ ማ ትንሽ እንትን ነገር የዋህነት ነገር አለበት ይመስለኛል እና አንዴ አይተዋል አይደለም? ባለፈው ተንጫጭቶ እናንተ ላብሩክ ያላችሁ እኛም ለዳኒ አለን፣ ምናምን እያለ ነው። በጣም የገረመኝ ነገር ልንገራችሁ ክርስቶስንም የእሱም ቪዲዮ እንትን ሰዓት የለኝም እና ማስገባት ምን አለ መሰላችሁ ዳኒ ሶስናን አያምናትም ወይም ደግሞ አላምናትም። ክርስቶስን አፉን ሙሉት አድርጎ በቃ አላምናትም፣ አያምናትም፣ ሶስናን አያምናትም ካላመነ የገደል ግባ። እንዴት ነው አምስት ዓመት ከእሷ ጋር የኖረ ሳምናት በጣም የምትገርሙት ክርስቶስን። ስለዚህ ዳኒ ሶስናን አይፈልጋትምና ሃይሚን እየፈለጋት የፈለጋት ነው ማለት ነው። በአጭሩ ሶስናን ዳኒ ሶስ ስለማ ስለማይፈልጋት ሃይሚን እየፈለጋት ነው ማለት ነው። ሃይሚ ብሩኬ ከህይወቴ ውጣ ብላለችና። ስለዚህ ብሩክ ዝም ብሎ ነው በሜዳ ፈሱን የፈሳለ ማለት ነው። በነሱ ቤት በነሱ ቤት እንደዚ እያሰቡ ነው የሚገኙት። ይሄ ሁሉ ያደረገችው እኔ እውነት ስነግራችሁ ማንም ማንም ማንም አይደለም፣ ይሄን ያደረገችው ሃይሚ ናት። ምክንያቱ ሃይሚ ዳኒ ዳኒ ዳኒ ስላለች ነው። ዛሬ ይሄ አፋ ክፍቶ ነው ክፍታፈ ሃይሚኒ ይዘን ከህይወታችን እንውጣ ከናንተ ህይወትም እንወጣ ሃይሚኒይዘን ነው እያለ ይገኛል። አሁን እንግዲህ አስቡት፣ ይሄ ማለት ማናናቅ ማለት ነው። ሀይሚ ብሩኬን አትፈልገውም ብሩኬን አትፈልገውም፣ ዳኒ ነው እየፈለገች ያለችው። ዳኒም ደግሞ ሶሴስ ሳይሆን ሶሴስ ሳይሆን ሀይሚን ነው እየፈለገ ያለው። ሀይሚ እሺ ብላ ሀይሚ እሺ ብላ ከዳኒ ጋ ሆናለሁ ካለች በጣም ደስ ለኛል። ደስታይ ነው አለው። የዳኒ ደስታ የኔም ደስታ ነው። ስለዚህ እሺ ብዬ ነው የምቀበለው አለ ከሶሲ ጋር ተለያይቶ ከሀይሚ ጋር ከሆነ ደስ ይላል ማለት ነው። ይሄ ናታን ተብዬው ይሄ ነው ታደ ሰው የሚያስታርቆ እነዚህ ሰዎች እኔ እንጃ፣ የሆነ ቀጥታ የምናገረው ቃላቶች እያለ እንዲ ጥምዝዝ ብሎ ነው የሚያወሩት ቃላቸው ማለት ነው። የእውነቴን ነው የምላችሁ፣ ይሄ ኬት ነው መጡብን፣ ኬት ነው ወረዱብን። በኢየሱስ ክርስቶስ በጣም ነው የሚያስጠላ። በጣም ነው የሚደብሩት። ማርያም ነው ምላችሁ እንዴ ሃይሚ ትላንት መቶ እቺ እሷ ህይወት ያላት ሰው ናት። ዝምብላ ዝም ብላ ነው እንጂ ዳኒ ዳኒ ዳኒ ስላለቹ ዳኒን ታፈቅራለች ወይም ደግሞ ወደ ዳኒ ህይወት ትሄዳለች ብሎ ማሰባችሁ ራሱ በጣም ነው የወረደ አተሳሰብ ነው። በነገራችን ላይ እንቅጩን ተናግሯል ፍጹም ማለት ነው አትልፉ አትልፉ ነገ ትዝብት ውስጥ ትገባላችሁ፣ ብለዋል። የእውነቱን ነው ነገ ማለት ነው ለፍቶ ለፍቶ አፋችሁን ከፍቶ ይቀራሉ። ገባችሁ አይደለም? ከሶስናም ሳይሆን ከሀይሚ ሳይሆን ከምንም ከምንም ሳይሆን ማለት ነው ይሄ ዳኒ ተብየው ሽበታም የሆነ ሰውየው እዚው እንደዚሁ ይቀራል ማለት ነው። እስከሚሞት ድረስ ተስፋ መቁረጥ አለበት። በነገራችን ላይ ይሄ ሰውዬ ማለት ነው በጣም ነው የሚያስጠላበት። የሚያድርጉ ነገሮች ሁሉ የሚቀፍፉና የሚያስጠሉ ማለት ነው። የሚናገረው ሁሉ እንግዲህ ትላንትና መግባ ላይ የተናገረ ነገር ሰምታችኋል እና ፍጹሜ ደግሞ እሱን ነው ያናደድ ያለውእና እና ቤት መጥቻለው ይህን ከቤት ወጥተው እዚ ካላገኙኝ ካላገኙኝ ሰፈር መጥቻለሁ ሰፈር ካላገኙኝ ሳሎን እገባለሁ አይቀርም እያለ ነበረና ይሄ እሱን ዋና ደዴ እንግዲህ ፍጹሜ ማለት ነው ይሄ ደግሞ እኔ ከቃል ጋር ተጣልቻለሁ ቃል ትባላለችእና የዚህ ፍቅረኛ ማለት ነው ሰው ማስታረቅ ያለብህ ለምንድን ነው ሰውን የምታጣላ ሰውን ስታጣላ እኔ ነገ ከአንተ ጋር የሚኖረኝ ህይወት ምን አይነት ህይወት ነው ብላ ነው እንግዲህ የዚህ ልጅ ጎደኛ ወይም ፍቅረኛ የተባለችው አይኔን አይኔን ማት አልፈልግም ይሄንን ነገሮች ካላስተካከልክ ብላ እምቢ ያለች ማለት ነው ልጅቷ ደግ አደረገች እንዴ ለሰው ካልሆን ለራሱ ህይወታ የሆነ አይሆንም እኮ ሰው ልጅ የእውነት ያለ ምላችሁ ሚያጠግብ እንጀራ ከምጣድ ያስታውቃል እንደምባለው ነገ ይሄኔ ነገር የሆኔ ነገር ስደርስበት ስደርስብኝ ይሄ ሰውዬ እንጃ ቁሱሌ ውስጥ እንጨት ይሰካል ብላ ነው እንግዲህ ልጅቷ ብልጥናት የሆነስ ነግራቸው እና የራሳችው ህይወት ስለተበጠበጠ ነው። አሁን እንግዲህ እዚህ ጋር መጥቶ የብሩኬና የሃይሚን ህይወቱን ለመበጠበጥ ቆርጦ የተነሳና ጥፋተኛ ከዚህ ሁሉ ሃይሚና ሃይሚናት ዳኒ ዳኒ የምትለው ነገር አፋ ዘግታ ወደ ብሩኬ ህይወት ወደ ማንነታ ብትመለስ ይሄ ሁሉ ጭቅጭቅ አይፈጠርም። ይሄን ያደረገችው ነገር ማናት ሃይሚና ሃይሚ ብቻ ናት።